ውድ ቤተሰቦች እንግዲህ ትላንትና ፋድ አንድ ቪዲዮ ለቆ ነበር። በዛ ቪዲዮ ደግሞ ብዙዎቻችሁ ድራማ ሊጀመር ነው እያላችሁ በጣም እኔ እንጃ በጣም ነው የምትገርሙኝ፣ አንዳንዳችሁ ማለት ነው። ይጀመር አታታ ቢጀመር ብርቅ ነው፣ እንደ የለመድ ነው እኮ ነው፣ የለመድ ነው ውሸት እኮ ነው። እና በዚሁ አጋጣሚ ሩታዬ፣ አላህ ይጠብቅሽ። እናም ደግሞ ሩታን ሰብራለሁ ወይም ደግሞ ሩታን አስከፋለሁ ብላችሁ የምታደርጉት ነገር ደግሞ ሩታዬ መቼም አትወጥቅም፣ እውነቴ ነው የምላችሁ ከሰው ግርግር ከሰው እይታ ወይም ተናግሮ ከሚበልጥ በላይ ለእናንተ አላህና ፈጣሪ ያላችሁ ፈጣሪ ከምንም በላይ ማለት ነው። እያንዳንዳችን የሰራነው ነገር የእጃችን ነው የምናገኘው ማለት ነው። በሰው አይደለም በሰውማ ቢኖር ሩታዬ እስካሁን የት በደረሰች ኖሮ። እውነት በጣም ነው የሚገርመኝ ማለት ነው። ሩታዬ አይደለም ይሄ ነገር ብዙ ነገር አሳልፋለች ማለት ነው። በጣም ጀግና ሴት ናት። ማትሰበር ሴት ናት ማለት ነው። በዚሁ አጋጣሚ እንግዲህ ሩታዬንም እያመሰገነቻት ሩታዬንም ደግሞ በቃ ምክንያቱም ሩታ ባትኖር ይሄንን አክል ደረጃ አደርሱም ነበር። ሞር እንኳን በቃ አንዳንዴ በጣም ይደብራል ስታስቡት ነገሩ በቃ ሆነ። የራሱን አይድ ያጣ ሰው እኔ እንጃ፣ በራሱ የማይችል እኔ እችላለሁ ብሎ የማይሰራ ነገር በጣም ይደብራል። ኩረዣ፣ ሁሌ ኩረዣ፣ ሁሌ ውሸት፣ ሁሌም ደግሞ በሩታ መነገድ፣ በሩታና በአብርሽ መነገድ። በቃ ዩቱብ እውነት እንደተባለ ኮሜንቱ በጣም ነው የተመቸኝ። የሩታና የአብርሽ ስም ካልተነሳ ዩቱብ አይከፍልም ወይ? አዎ እህቴ፣ አይከፍልም ምክንያቱም ስለማይከፍል እኮ ነው። በየጊዜ በሩታና ና በአብርሽ ህይወት እንደዚህ የሚጫወቱት ማለት ነው። ብቻ አብርሽና ሩታ እውነቴ ነው ምላችሁ በጣም ነው ያሳዘኑኝ። ከምሬ ነው ምላችሁ ቃላ ብቻ ይጠብቃቸው አላ መጨረሻቸውን ያሳምርላቸው አላቅም። በተለይም ደግሞ የአብርሽ የዋህነት እኔ እንጃ፣ በቅርብ እንዲያበቃ። እኔ ምን ብዬ እንደምነግራቸው አላውቅም፣ ቃላትም የለኝም። ይህን ሁሉም የሚያደርገው በቃ ለአንድ ሰው መልካም መሆን ጥሩ መሆን። ለሰው መልካም አትሆኑ ዋጋ አትክፈሉ። እውነት ሩታን ዋጋ በከፈለችበት ነገር ነው እንደዚህ የምትሆነው ዛሬ እንደዚህ የሚከፋት እንደዚህ የምታለቅ ሰው አብርሽም ደግሞ የዋህ ሆኖ በዋህነቱ በመልካምነቱ ሰው ይደግ፣ ሰው ይስራ፣ በቃ ይለወጥ ስላለ ነው ይሄንን ነገር የሚደረገው ማለት ነው። በቃ ምን አለ አንዳንዴም ማለት ነው በራሳችሁ የራሳችሁ ነገር ይዛችሁ ለምን አምስት ሳንቲም አትሆንም? እኔ በሆን እውነቴ ነው ሙላቸው። እና በዚሁ አጋጣሚ እኔ ሀይሚን ሳላደንቃት አላልፍም። እውነቴ ነው ሙላቸው። ሀይሚ ከአንድ ሰው ጥገኝነት ሳትሆን በራሷ ጀግና ናት። ከምሬ ነው ሙላቸው እና በጣም ነው የሚያሳዝነው ለምን ብትሉ እስከ መቼ ኦዴንስ እኮ ነክተዋል። አሁን ማንኛውም ነገር ቢመጣ እኔ መስሎ አይታየኝም። ነገር ግን በቃ የአብርሽና የሩታ ህይወት ያሳዝነኛል። ለሰው ሲሉ የራሳቸውን ህይወት ማጣት፣ የራሳቸውን ትዳር ማጣት፣ በቃ ሁሌም መሰደብ፣ አባትን መዘግዘግ፣ አባትን ውሸት ማስደረግ ያንን ነገር ያመኛል እንጂ እኔ ማንኛውም ነገር ቢመጣ ምንም መስሎ አይታየኝም። ምክንያቱም ሁሉም የውሸት መንደር ነው ያለው ሁሉም በውሸት የሚሰራ ነው። በቃ ለሞር ለአብርሽና ለሩታ ትዳር የሚጨነቅ የለም። ለአብርሽና ለሮታ ህይወት የሚጨነቅ የለም። አንዴ ሰርቼ ነበር ይብቃኝ፣ ሁለቴ ሰርቼ ነበር፣ ዋሽቻለሁ፣ ከዛ ውሸቴ ልቆጠብ የሚል የለም። እውነቴ ነው ምላችሁ። ሁሉም በውሸት ስለሚያድግ ይደግ ችግር የለውም። ግን አንዳንዴ በጣም ይደብራል። የእኔ ትዳርስ ቢሆን የኔ ህይወትስ ቢኖር ብሎ ማሰብ የግድ ነው። የሰው ልጅ ብቻ አግኝቶ መውሰድ መብላት ሳይሆን፣ በቃ ጭንቅላታችን አንዳንዴ ይስራ እንጂ ያስታውስ እንጂ ብቻ ይመቻችሁ፣ እኛ ችግር የለብንም። እና ሲቀጥልም ደግሞ እኔ አብርሽ አሁን ከሌላ ሰው ድራማ ይጀምራል ወይም ደግሞ ሌላ ስራ ይሰራል ብዬ በፍጹም አልጠራጠርም። አያረገው። እውነት ካረገው ይሄ ነገር ካረገው፣ እኔ እንጃ አብርሽ ትክክለኛ አይደለም ነው ምኑ። በቃ ራሱ ሳይሆን የሆነ እኔ እንጃ እሱ ሐኪም ቤት ምናምን ነገር የሚያስፈልገው ልጅ ነው የሚመስለኝ። ለምን ብትሉ በዚህን አክል ጋሽን እየለመነው እየነገረው ነጌም ከነጌ ወዳም ሌላም ሴት ይዘህ ጎትተህ ትመጣለህ፣ ሩታ ጥፋተኛ አይደለችም፣ ጥፋተኛ አንተነህ ከጥፋትህ ተመለስ፣ በእግራ ወድቀህ ይቅርታ ጠይቅ ብሎ አባቱን እኔንጃ ከቡታጀራ ወደ ሸገር ከሸገር ወደ ቡታጀራ እያንካረተተ እንደዚህ እያለ ጋሽ የትላንትና እንደከፋው ከትላንትና ወዳ በጣም እንደተከፋ አይታችኋል ማለት ነው። ትላንትና ሞር በጣም የተናደደው ማለት ነው። እና ይሄንን ነገር እያለ አብርሽ መልሶ የራሱን ህይወት ሳያስተካክል ሩታይን እንባዋን ሳያፍስ ሩታይን ደስተኛ ሳያረጋት ከሩታ ያለ ችግር ሳይፈጥር ይሄ ነገር ሌላ ስራ እኔንጃ፣ በሌላ ስራ በሌላ አንግል እንደውም ድራማም ይሁን ይስሩም፣ ይለወጡም። ይሄ ነገር ከተጀመረ እኔንጃ፣ እናንተ አብርሽን ምን ብላችሁ ነው የምታስቡት? እኔንጃ አላቅም። እንደኔ እንደኔ አላውቅም። እኔ አልናገርም እንጂ ምክንያቱም እዚህ ጋር ከተናገርን የሆነ በቃ ባልሆነ አንግል ስለምትወስዱት ወይም ደግሞ ቪዲዮ እስከመጨረሻው አይታችሁ ስለምትሳደቡ ያንን ነገር እኔ ስድብ ሰልችቶኛል ከምር። በቃ ለራሴ ስድብ ምንም ነገር አያደርገኝም እኮ እኔ በቱ በሩታዬም ትምህርት ወስጃለሁ። ሩታዬም ይህን አክል ስትሳደው ይህንን አክል ስትሆን እስከ ዛሬ ድረሳለች። ነገር ግን አንዳንዴ ያ በቃ ስታበዙት ያሉ ነቃላት ሴት ልጅ የሆናችሁ ደግሞ ካፋችሁ የሚወጣ ነገር አውዝ ብላ ምነ ሸይጣን ረጂም በጣም የሚያስጣላና የሚያሳፍር ነገር። በቃ ለዛ ነገር መራቅም ትክክለኛውም ነገር እንደዚህ ነው እኮ የተፈጠረን ብለን መናገርም አንችልም። ምክንያቱም አንዳንዴ በቃ ስድብ ይጂበት አንቺ ጀግና፣ አንቺ አንበሳ ስለተባለ የሆነ ካፋችሁ የሚወጣ ነገር አታቁም። አንዳንድ ሰዎች ማለት ነው። እና እኔ አብሬሽን በጭራሽ አልጠብቀውም፣ በጭራሽ እመኑኝና ማለት ነው ይሄ ነገር ሲቀጥልም ደግሞ ሆኖ ብሎ የተደረገ ነገር ነው። እዚህ ጋር መናገር አንፈልግም እንጂ ፋድም ሆነ ምንም ፋድም ደግሞ እንደዚህ ነገር አያደርግም። እርግጠኛ ነኝ፣ ከምሬ ነው። ብላችሁ እንዴ አደባባይ ሁሉ በሙሉ ፈቶ አይደለም እንዴ? የአብርሽና የፍቅር ፈቶ አይደለም እንዴ? ዛሬ ምን ተገኘ ነው? ዛሬ ምን ስላየ ነው? ግን ሆኖ ብሎ ነው። ቢሆንም አንዳንዴ በቃ ያስጠላል፣ ይደብራል፣ እጅ እጅ ይላል። ምክንያቱም ይሰለቻል በራሳቸው በቃ እኛ ለምን እንደሆነ ሁላችሁም ታውቃላችሁ። የሩታ ቤት እኔ ኮሜንት እኔን ያው ትወርዱብኛላችሁ እኮ እኔ ከምሬ ነው የምለችው። የፍቅርንም የፈዋድንም ስም አልጠራም። በተለይ ደግሞ የፍቅርን ስም መጥራት አልፈልግም። ለምን ብትሉ አንዳንድ ኦዲየንሶች አላችሁ ማለት ነው። በቃ ፍቅር እንደ ማናቃት ነገር የምታረጉ የምትሳደቡ ሞር፣ እንኳን ምንም ነገር ሳሰራ የእሷ ታምኔት እንኳን ሳይለጠፍ ማለት ነው ያዙኝ ልቀቁኝ የምትሉ ልጆች አላችሁ እና ፋድ እንደው ሞር፣ እኔ እውነቴ ነው የምላችሁ፣ ፋድን በጣም ነው የምወደው በጣም ነው የማደንቀው። ፍቅርንም አልጠላትም። አንዳንዶች ግን ስሟን ሳይጠና የምትላከፉ ልጆች ስላላቸው ላላችሁ፣ ለዛ እኔ ስሟንም መጥራት አልፈለኩም ነበር። ነገር ግን ያው ኮሜንቱም ሚዲያውም በዙ ስላቆማችሁበት አስተያየት ልስጥበት ብዬ ነው እንጂ እሷንም መጥራትም ወይም እሷንም መቦሰት በእሷንም መስራትም አልፈልግም ማለት ነው። ምክንያቱም አንድ ሰው እንዲያድግ ወይም ደግሞ ሰው ተጋግዞ እንዲሆን አትፈልጉም አንዳንዶች አላችሁ። ለምን ብላችሁ ሙጭጭ የምትብሉ ሰዎች አላችሁ። በዚሁ አጋጣሚ ሮታና አብርሽን አለማድነቅ ንፍግና ነው እውነት አንድ ቀን እኔ በህይወቴ ዩቱብ ከጀመርኩ ጀምሮ የአብርሽና የሩታ አድናቂዎች ለምን የሩታንና የአብርሽን አድናቂ ሆነው ለምን ስማቸውን ታነሳላችሁ? ለምን ትሰራላችሁ? ብለው እውነቴ ነው ምላችሁ አንድ ቀን ተናግረው አያውቁም። አንድ ቀን በቃ ኔንጃ በእናንተ አፍ የሚጠራ ምናምን፣ ይሄን ህዝብ ሁሉ እያስተናገዱው ማለት ነው። እና የፍቅር አድናቂዎች ደግሞ አንዳንዴ ታበዞታላችሁ። ለዛም መናገር አልፈልግም። ነገር ግን ሆነም ወረደም ወጣም፣ ኔንጃ አብርሽ ይሄንን ነገር ስራ ድጋሜ ድጋሚ ከመጣ እኔ እንጃ ሩታን ከህይወቱን አውጥቶ አልፈልግም፣ በቃ ሌላ የራሴን አዲስ ህይወት እጀምራለሁ ብሎ ከመጣ ነው እንጂ በእንደዚህ አይነት ስራ ሁለተኛ ነገር ተመልሶ ይገባል ብዬ አላስብም። የሚያስብ ልጅ ነው፣ አዋቂ ልጅ ነው። በቃ በአንዳንድ ነገሮች የሚናገራቸውና የሚላቸው ነገሮች አያቅም እንጂ በአሁን ሰዓት እኔ እንጃ እንደ አብርሽም ጎበዝ አስተዋይ ልጅ የለም ብዬ ነው ማስበው። ሩታዬም ደግሞ ማን ማንም አይሰብራትም። ነገም ዛሬን ዛሬም መሪ ናት ማለት ነው። ሩታዬ ከምር ሩታይን እንሰብራለን ሩታይ እናስለቅሳለን ብላችሁ የተለያዩ ሰዎችን መክራችሁ እንደዚህ ያርጋችሁ አይዲያ ለምን አሰሩም የምትሉ ሰዎች በጣም ነው የምትገርሙኝ። ሩታዬ መሪ ናት፣ ሁሌም ትመራናለች። በሩታዬ ስም ደግሞ እኛም እናድጋለን ማለት ነው። ብቻ ጀግና ናቸው በጣም አብርሽ እና ሩታ ስማቸው ሳይጠራ ምንም ነገር ስለማይንቀሳቀስ የዩቱብ መሪ መሆናቸውም ራሱ በጣም ነው ያስደስተኝ። እኔ እና ከዚህም በኋላ ዩቱብ ቀላል ነገር ነው፣ ትልቅ ትልልቅ ነገር እንዲመሩ ተስ